በጉጉት ሲጠበቅ የነበረው የኖላዊ ክፍል 49 ተለቀቀ። እጅግ የሚገርም ነገር ነው። ወይዘሮ ሚላት እና ወይዘሮ ባዩሽ እንግዲህ ራሳቸውን ስተው የወደቁበት ክፍል 49 ተለቋል። ሁላችሁም ተከታተሉ እንላለን። ሰላም ደህና ይስጥልን። የሀሴት ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በስተው ይትረፍልን። የዛሬ እንግዲህ ክፍል 49 እጅግ የተደነቅበት ነው ማለት ነው። ዶክተሩ ውጤቱን ለማጭበርበር ከታች ከላይ ባለበት ሰዓት እንግዲህ ሀና ቆንጅየዋ ሀና ትክክለኛ እውነቷን ማንነቷን ይዛ ወደ ህዝብ የመጣችው ማለት ነው። አንዳንዴ የተማረ ይግደለኝ የሚባል አባባሎች አሉ። ምክንያቱም የተማርክ ስትሆን ለመጭበርበርና ለማምታታት እንኳ ሰዎች ሊፈሩና ሊጠነቀቁ ይገባል። ዶክተሩ የገጠመው አሳዛኝ ነገር እንግዲህ ከወይዘሮ ባዩሽ የተቀበለውን ገንዘብ በሃና አባት ህክምና እያጭበረበረ ለማካካስ ነው የሞከረው ማለት ነው። ምክንያቱም ወይዘሮ ባዩሽ እንግዲህ እንደምታውቁት ከእርግብን ካመጣች በኋላ ከሀና ከሚላት ገንዘብን መውሰድ ስለፈለገች በተለያየ ምክንያትና እርግብን የውርስ ባለቤት ለማድረግ ውርስ እንድትወርስና እንዲሁም ሽርራፊ ገንዘቦችን እንድትቀበል በማለት የሀናን ታሪክ ከፖርሰዋ በመስረቅ በሚዲያ እንዲሁም ፈላጊ ነው በማለት አቅርባ የሰራችው ስራ ቀላል እንዳላደለ የኢትዮጵያ ህዝብን የሚያጭበረብር በተለይ እንደ ህዝብ እንደ ሰው ስናስብ፣ እንደ እናትም ጭምር ስናስብ እናት በዚህ መልኩ መጭበርበርና መታለል እንደሌለባት ነው ሁላችን ነው የምናስበው። እንግዲህ ወይዘሮ ሚላት በጣም እያናደደችን የመጣችው ነገር ልጅ ግብናት፣ ቤተሰብን በጠበጠችው፣ ሀና ዘረፈች በማለት አካኪ ዘራፍ እያለች እና ራሷን መቆጣጠር እስከሚያቅታት ድረስ እነሰላም ሰላም፣ እናቴ የአበርሽ መሆን አለበት። አበርሽ እንዴ፣ ተረጋጊ፣ የተፈጠረው ነገር ምንድነው? ቢሏት እንኳ መስማት ያልቻለችበት ነው ማለት ነው። ደስ የሚለው ነገር ምናሴ፣ አስተዋይ፣ ጀግና ጥሩ ወጣት ነው እና እናቴን አናግራታለሁ። ሀን እየተረጋጊ በማለት እቅፍ አድርጎ እያረጋጋት ይገኛል ማለት ነው። የሀና አባት ደግሞ ሁሌም የልጁን ፈገግታ የሚፈልግ ከራሱ ሕይወት ልቅራ የእሷን ሕይወት የሚያስቀድም አይኗንና ፊቷን በማየት ብቻ ደስታዋና ሀዘኗን መለየት የሚችል እንደናትም እንደ አባትም አክሱም ላይ ጠፍታ ካገኛት ጀምሮ ለዚህ እንግዲህ ለማድረግ አብቅቷል ማለት ነው። እኔ ግን በጣም የፈራሁት ነገር የሃና አባት በድብቅ ዘመዶቿን ምርመራ እንዳደረገች ሲሰማ ራሱን ስቶ የሚወድቅ ነው የመሰለኝ ማለት ነው። እንግዲህ ውጤቱ የሃናና የእርግብ ውጤት ከወጣ በኋላ ወይዘሮ ሚላት ምን እንደምትል ምን እንደምተነፍስ ለማየት ያብቃን። ሁላችንም እስከዛ ድረስ በጉጉት እየጠበቅን ነው ማለት ነው እንግዲህ በላይቭ ፕሮግራም እንደተናገሩት አብረን የምናየው ይሆናል። ውጤቱን እንዳታጭበረብሩ ብሎ በተጠየቁበት ሰዓት ወይዘሮ ባይሽ እና ሚላት ዶክተሩ ውጤቱን ካጭበረበረ አናይም ብለው ጠያቂዎች በጠየቋት ሰዓት ውጤቱን አብረን የምናይ ይሆናል ስትል ምላሹን ሰጥታለች። ሰዎችን ሶስፔንስ ለማድረግ ማለት ነው። ሀና ብዙ ጊዜ ለደስታ ያልተፈጠርኩ ሰው ነኝ፣ መከራ አያልቅም፣ የህክምና ወጪ በሰበተሳሳተ መንገድ በእኔ ስም መድኃኒት እየወጣ ነው ስትል ተናግራለች ማለት ነው። ወይዘሮ ሚላት እንግዲህ አጭበረበረችኝ፣ ሌባ ናት፣ ቀጣፊ ናት፣ ደልላኛለች በማለት ብዙ ስም ስምሽን ቄስ ስጥራው እስከ ማለት ደረጃ የደረሰችበት ነው ማለት ነው። ወይዘሮ ሚላት ነገሮችን ቢያረጋጉት መልካም ነው። እንግዲህ አስቀድሞ ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ነው የሚሆነው። ምክንያቱም ሀና የእርስዎ ልጅ ከሆነች ጸጸቱን ለዘላለም አይችሉትም። ጥሩ ጅማሬ እንደጀመሩ አባቷን እንዳሳከሙ፣ በተለያየ እገዛ እንዲያገዙ፣ ክብር እንዳላቸው፣ በዛው መቀጠል ነው ያለባቸው። ምክንያቱም ልክ እንደ ሰራተኛና ሰሪ መገለማመጥ ሳይሆን በስነ ስርዓት መከባበር እንደ እስከ ዛሬው። በተለይ አያታቸው በጣም ደስ የሚሉ መልከ መልካም ሰው ናቸው። ንግግራቸው ጣፋጭ ነው። ሀናን በደምብ እያደነቁ ምግቧንም ቡናዋንም እየቀማመሱ እየበላሉ ይገኛሉ ማለት ነው። ስለዚህ አንዳንድ ሰው ሆዱን ይወዳል ይባል የለ እንደዛ ማለት ነው። ሀንዬ በርቺ፣ ጸባይሽን አትቀይሪ ሆ እናትነቱ ቀርቶብኝ ምነው ሰራተኛ ሆኜ እንደ ተከበርኩት በቀረሁኝ እስከ ማለት ደረጃ ደርሻለሁ። እና ማለት ነው አንዳንዴ ንግግራቸው በጣም ስለሚያስመርር አይፈረድባትም ማለት ነው። ለማንኛውም የዛሬው እንግዲህ ክፍል ምንም ያስተላለፉት ነገር የለም ግን በክፍል 49 ውጤቱ ተለቆ ሁላችንም የምንደሰትበትና ሀና እውነቱ የሚወጣላት ቀን ቅርብ ነው ብለን የምናስብበት ነው። ውድ ተመልካቾቻችን፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ እጅግ ነው የምናመሰግነው። ይቀጥላል። አብራችሁ እንድትሆኑ በአክብሮት በድጋሚ እንጠይቃለን። እንወዳችኋለን። ኢትዮጵያዊ፣ ኤርትራዊ ሀገራችን ኢትዮጵያን፣ ምስራቅ አፍሪካችንን ሰላም ያድርግልን። እወዳችኋለሁ። ክብሩልኝ።